ሰላም ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እንኳን ደስ አላችሁ። እንኳን እንኳን እንኳን ደስ አላችሁ። አብርሽም ደስታውን መቆጣጠር አልቻለም። እሩታ ያው ወደ ረፋድ አካባቢ ላይ ሊነጋጋ አካባቢ ላይ በሰላም ተገላግላለች። ወንድ ልጇን ማለት ነው። እንኳን ደስ አላችሁ። ቤተሰቡ በጣም ተደስቷል። ሁሉም እዛው ናቸው። በሚገርማችሁ ሁኔታ ሁሉም ሆስፒታል ናቸው። እስካሁን ድረስ ማለት ነው። ምንም አይነት ኦፕራሲዮን ምናምን የተደረገችው ነገር የለም። እስቲሽ ብቻ ነው። እስቲሽ ታውቃላችኋ። እስቲሽ ማለት ከልጅ መውጫ አካባቢ ላይ ያው ጥበት ሲኖር በትንሹ ትንሽ መታ ይደረጋል ማለት ነው። እስቲሽ ብቻ ነው የተደረገችው። በጣም በጣም በጥሩ እና በደህና ጤንነት ላይ ትገኛለች ጋይዝ። እውነት ትናንትና ማታ ሳያት፣ ወይ በቃ ታውቃላችሁ፣ ምጥ ይከብዳል ይባላል እና ያው የወለደ ሰው ነው የሚያውቀውእና እና በጣም ከባድ ነው። ስለ ምጥ በጣም በጣም በጣም ከባድ እንደሆነ እረዳለሁኝ። እሷ ደግሞ ታውቃላችሁ፣ ምግብ አትበላም ነበረ ብዙ እንደዚህ ምግብ ምናምን ነገሮች ብዙም አትወስድም ነበር። እኛ እናውቃለን። ፍሩት ብቻ ነበር የምትመገበው። ሰውነቷ ካያችዋት በጣም ክስት ብላ ነበረ። ያው ወንድ ልጅ ሲሆን ሰውነት ትንሽ እንትን ይላል፣ ያዝ ያደርጋል። ሴት ልጅ ስትሆነው ሰውነት ትንሽ ፍፍት የሚያደርገው ነፍስ እርግዝና ላይ እና ያው ትንሽ ከብዷት ነበር። ምጡም በእርግጥ ትንሽ ከብዷት ነበረ። ፈጣሪ የተመሰገነ ይሁን። እንደ እናቶቻችን ጊዜ አይደለም። አሁን ማማጥ ሲያቅታችሁ የምጥ መርፌ ይሰጣል። ስትሮንግ እንድትሆኑ ጠንካራ እንድትሆኑ ማማጥ እንድትችሉ ሳይከብዳችሁ የሚያጠነክር መርፌ ይሰጣል እና ደህና ሁኔታ ላይ ነበረች። አብርሽም ነግሯችኋል ትናንትና የምጥ መርፌ ምናምን ልትወጋ እንደምትገባ ምናምን ነገር ሰምታችኋል። እና እውነት ይህን ስላየ በጣም ደስ ብሎኛል። በውጭው ዓለም ነበር እንደዚ አይነት ነገር በፊት የነበረው ኢትዮጵያ ውስጥም እናቶቻችን እህቶቻችን ሲወልዱ እንዳይጎዱ በእንደዚህ አይነት ሁኔታ እንደዚህ አይነት ነገር በመምጣቱ በጣም ደስ ብሎኛል ማለት ነው። ደስታችሁን ግለጹ። ሁላችሁ ሁላችሁም ደስታችሁን ግለጹ። እውነት እንትን የለኝም፣ እንዳው ይሄ ልጅ እነሱን የሚያስታርቅ በሀሳብ የሚያስማማ ምንም አይነት ጸብ፣ ለእሱ ለሱ ሲባል ለህፃኑ ሲባል ከዚህ በኋላ ምን አይነት ጸቦች ውስጥ እንደማይገቡ ተስፋ አደርጋለሁ። ምክንያቱም ልጅ ወደ ቤት ሲመጣ በረከት ነው፣ ታውቃላችሁ በረከት ነው ይዞ የሚመጣው እና። ያለፈው አልፏል። በቃ ይሄ ነው ያለው ነገር። ሌላው ነገር ደግሞ ሄርሜላ እባክሽን፣ አሁን እሱ የልጅ አባት ሆኗል። ትንሽ ልጅቷ ከአራስ ቤት እስክትወጣ ድረስ ሰላም እንድታገኝ ከቻልሽ ከቻልሽ ከአብርሽ እራቂ። ከአብርሽ ብትርቂ ደስ ይለኛል። ምክንያቱም ልጅቷ አራስ ቤት ላይ ናት። ያው ታውቃላችሁ፣ ሰው አራስ ቤት ላይ ሲሆን ሴት ልጅ ብዙ የሚከፋት ነገሮች ምንም ሁሉ ነገር ሙሉ ራሱ ቢሆን ቤታችን የሆነ የሚከፋችሁ ነገር ይኖራል የሆነ ትንሽ እንክብካቤ ምናምን የሚያስፈልግበት ሰዓት ነው። እና ሄርሜላ የምትባይ ሴት ከቻልሽ ከዛ አካባቢ ላይ ለተወሰነ ጊዜ ቢያንስ እንኳን ከአራስ እስክትወጣ ድረስ ወንድ ልጅ ነው። ኦልሞስት የኛ ኢትዮጵያውያን ካልቸር አርባ ቀን ነው። እስከ አርባ ቀን እንኳን አራስነቷን ፈታ ብላ እንድታሳልፍ ከቻልሽ፣ ከአብርሽ ከዛ አካባቢ ብትርቂ መልካም ነው። ምክንያቱም ማታ ራሱ አንቺ አብርሽን እየደወልሽ ና እያልሽ እየጠራሽ አስር ጊዜ በጣም ብዙ ነገሮችን ስፈጥሪ እንደነበረ ሰምተናል። አሁንም ቢሆን ከነሱ ራቂ፣ ሌላ ምንም ልንልሽ አንችልም። ምክንያቱም ከነሱ ህይወት እንድትርቂ ነው የምንፈልገው። በቃ የተወሰነ ጊዜ ተረጋግታ እሱም ተረጋግቶ ወደ ልጁ አቴንሽን እንዲሰጥ የሚያስፈልጋትን ነገር በስ እሱም ቢሆን እንዲያሟላላት ከጎኗ እንዲሆን፣ አንቺ በተቻለሽ አቅም ለመራቅ ከነሱ ህይወት ለመውጣት ሞክሪ አናስገድድሽም ውጭ ብለን ግን ለመራቅ ሞክሪ። ገባሽ? የሰው ህይወት ውስጥ ገብተሽ ከመበጥበጥ ማለት ነው። እና ውዶቼ ይሄ ነው ያለው ነገር፣ እናንተም ደስ እንዲላችሁ እና ሁላችሁ መልካም ምኞታችሁን ለሩታ ግለጹላት። በጣም ነው የምንወዳት ሩታ፣ ከማንም ከምንም በላይ በጣም የምንወዳት እና ሪስፔክት የምናደርጋት ልጅ ናት። ብዙ መከራና ስቃዮችን ለፍቅሯ ስትል ወጋ የከፈለች ሴት ናትና በጣም የምትደንቅ እዚህ ደረጃ በመድረሷ በጣም ደስ ይላል። እንኳን ለዚህ ክብር በቃሽ። እናትነት ሞገስ ነው። እናትነት ክብር ነው። እናትነት ከየትኛውም ከማንኛውም ነገር ይበልጣል። ከየትም የማይገኝ ልዩ ስጦታ ነው እና እናት በመሆንሽ በጣም ደስተኛ ልትሆኝ ይገባል። ለሌላ ጊዜሽ ምንም ነገሮች ቢመጡብሽ እንኳን ልጅሽን መጽናኛሽ እንድታረጊ ነው የምንፈልገው። ልጅ ሲኖር የሰው ልጅ ረጋ ይላል። ልጅ ሲኖር የሰው ልጅ አርቆ ያስባል። ልጅ ሲኖር በብዙ በተለያዩ መንገዶች የሚመጡባቸውን ነገሮች የመቋቋም አቅም ይኖራል፣ እና እንደዛ አይነት ሴት እንድትወኝ ነው የምንነግርሽ። ማንንም ምንም እንዳሰሚ በህይወትሽ ላይ አራስነትሽን በአግባቡ እንድትጨርሺ በቃ ተረጋግተሽ ተረጋግተሽ። እናትሽ እናትሽ አሉልሽ፣ እናትሽ ወረድ ይዛ ናቸው። የአብርሽ እናት አሉ፣ ጋሽዬም ነበሩ፣ ሰምተናል እያንዳንዷን ነገር። ኤንወይዝ ያለው እውነታ ይሄ ነው ጋይዝ። እንደኔ ደስ ያላችሁ ኮመንት ላይ ሀሳብ አስተያየታችሁን ጻፉ ጋይዝ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እና በስደት ያላችሁ እህቶቼ ደግሞ ልክ እንደ ሩታ ለሀገራችሁ በቅታችሁ ልክ እንደ ሩታ የልጅ እናት ባለ ትዳር የቤትም በቤት እንድትሆኑ በተለይ ትዳር የሌላችሁ እህቶቼ፣ በስደት ረጅም ዓመት የቆያችሁ እህቶቼ ጥሩ ትዳር እንዲገጥማችሁ እመኝላችኋለሁ ማለት ነው ጋይስ። በሉ አሜን በሉ። እሺ አሜን በሉ አሜን ብሎ አንዳንዴ እኮ አሜን ስትሉ ከአፋችሁ ጋር ጥሩ ነገር ይገባል። ከአሜን ጋራ ወደ አፋችሁ የሆነ ጥሩ ነገር በረከት ይዞ ሊገባ ይችላል ብዬ ስለ ማምን ነው። በሉ ጋይስ፣ ይበቃችኋል። ከዚህ በላይ ብዙ አወራና፣ ደስ ብሎኛል። በእውነት በጣም ነው የተደሰትኩት። ለዛ ነው ብዙ እንዳ እንዳወራ የተገደድኩት ማለት ነው። ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ሰላም ዋሉ። ባይ ባይ።